ሰኔ 6 2017 ጤና ይስጥልኝ አረማሽ ተመልካቾች እንደምን አረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ በአማራ ክልል የሚደረገው ውጊያ ተጠናክሮ ቀጥለዋል በአማራ ፋኖ እና በአገዛዙ ወታደሮች መካከል የሚደረገው ውጊያ ከየትኛውም ጊዜ በላይ ግለቱ እየጨመረ እንደሚገኝ ነው እየተሰማው በጎንደር የፋኖ ኃይሎች በአገዛዙ ኃይል ላይ ያደረሱት ጥቃት አገዛዙን ክፉኛም እንዳስደነገጠው ተሰምቷል። የፋኖ ኃይሎች በጎንደር በርካታ ከተሞችን በእጃቸው ሲያስገቡ ቁጥሩ የበዛን የአገዛዙ ጦርም ዶጋመድ አድርገውታል ነው የተባለው። በርካታ የአገዛዙ ኃይል የጫነ ወታደራዊ መኪኖችም መጋየታቸው ነው የተሰማው። በእነ ሀብቴ ወልድ የሚመራው የጎንደር ፋኖ መብረቃ የምት እያደረሰ የአገዛዙን የጦር መሪዎችንም አሰናብቷቸዋል። ከጎንደር ሰበር መረጃዎች ደርሰውናል፣ ወደ እናንተ እናቀርበዋለን። በሌላ በኩል የአማራ ፋኖ በጎጃም ቀጥና የዘመነ ካሴ ልጆች በድሮን እና በታንክ የመጣውን የአብይን ጦር ሰንጥቀው በድሽቃ እና በብሬን እየደበደቡ ወደ መጣበት እንዲመለስ አድርገውታል ተብሏል። የባህር ዳር ብርጌድ የብልጽግናን ጦር አርበድ ብደዋለች። ዝርዝር ዘገባ ይዘንበታል። በወሎ ቤተ አማራም ከባድ ውጊያ ተደርጓል። ነምሬ ወዳጆን በሶስት አቅጣጫ ሊመታ የመጣው የፋኖን ጠንካራ ይዞታ ሊቀማ የመጣው የአገዛዙ ጦር ያላሰበው መብረቀ አይምትም ደርሶበታል። ዝርዝር ዘገባ ይዘንበታል። በሌላ በኩል ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል የተባለለት ከባድ ውሳኔ ተወስኗል። እስራኤል ኢራን ላይ ከባድ የተባለም ጥቃት ሰንዝራለች። ኢታማዦር ሹሙን ጨምሮም በርካታ የኢራን ጄኔራሎች ተገድለዋል። የኢራን ኒውክሌር ማብለያም መውደሙ ነው እየተነገረው። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ ባርስ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 ቀዳሚ ወደደረግኩት ዘገባ አልፋለሁ። እስራኤል ትላንት ማምሻውን በኢራን ላይ ጥቃት ፈጽማለች። እስራኤል በጥቃቱ የኢራን የኒውክለር ጣቢያዎችንና ወታደራዊ አዛዦችን ኢላማ ማድረጓ ነው እየተነገረው እስራኤል ጥቃቱን ኦፕሬሽን ራይዚንግ ላየን ብላ የሰየመችው ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሆም ኢራን ለእስራኤል ሕልውና ስጋት ነች ሲሉም ተናግረዋል። እስራኤል ከኢራን የአጸፋ ምላሽ ሊኖር እንደሚችል በመገመትም ለሀገሯ የአስቸኳይ ጊዜም አዋጃ አውጃለች። የኢራን ብሔራዊ ሚዲያ በጥቃቱም የአቤቱ ዘብ አዛዥ ሁሴን ሳላሚ መገደሉንም አስታውቀዋል። በተጨማሪም የኢራን ወታደራዊ ኃይል ዋና አዛዥ ኢታማዦርቹ መሐመድ ባግረሂም ተገድለዋል። ኢራን አሜሪካ በጥቃቱ ተባባሪ ሆናለች ብላ የከሰሰች ሲሆን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቃቱም ከመፈጸሙ በፊት መረጃው እንደነበራቸው በመግለጽ በጥቃቱ ግን የአሜሪካ ተሳትፎ የለበትም ብለዋል። ዓለም አቀፍ የኒኩለር ቁጥር ጥር ማዕከል በጥቃቱ የኢራን ዋነኛ የኒኩለር ጣቢያ ላይ ጥቃት መፈጸሙንም አረጋግጠዋል። በጥቃቱ በኢራን የሚገኙ ትላልቅ ስድስት ወታደራዊ ማዘዣዎች የተመቱ ሲሆን ወታደራዊ አዛዦችን ጨምሮ ሁለት የኒኩለር ሳይንቲስቶችም ተገድለዋል። በጥቃቱ የኢራን መንፈሳዊ መሪም አያቶልሃ አሊ ካማኒም፣ ዋና አማካሪ መጎዳታቸውም ተነግሯል። የእስራኤል የመከላከያ ሚኒስትር ከጥቃቱ በፊት ለአይሁድ ሕዝብና ለእስራኤል ወሳኝ የሆነ ነገር ይፈ ይፈጸማል። ማለታቸውም ተዘግበዋል። ኢራን ከጥቃቱ በኋላ ሐሰተኛ መረጃ የሚያሰራጩ ሰዎችን በህግ እጠይቃል ያለች ሲሆን ከጥቃቱ በኋላም በዓለም ላይ የነዳጅ ዋጋ በአስር በመቶም ጨምሯል ተብሏል። የኢራኑ የውጭ ጉዳይ ሚኒስትር የዓለም አቀፍ ማህበረሰቡም የእስራኤልን ጥቃት እንዲያውቅ ሲጠይቁም፣ ተመድ ሁለቱም አገራት ወደ ጦርነት ከመግባት እንዲቆጠቡም አሳስቧል። የኢራን መንፈሳዊ መሪም አያቶላም እስራኤል ኢራንን በማጥቃቷም ራሷ ላይ መጥፎ ነገር እንዲፈጸም ወስና ትሰራለችም ብለዋል። ኢራን የአጸፋ ምላሽ እንደምትሰጥ ሲጠበቅ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሆን እስራኤላውያን ጥብቅ የሆነ ወታደራዊም መመሪያዎችን እንዲከተሉም አሳስበዋል። ጉዳዩ ከረር ብሏል። አሁን በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ይህ ፋኖን ጠንካራ ይዞታ ለማስለቀቅ በሶስት አቅጣጫ ማጥቃት ያደረገው የብልጽግና ኃይል ሰራዊት ተመትቶ ሰብአዊና ምቆሳዊ ኪሳራ ደርሶበት ተመለሰ ተባለ። ይህ አገዛዞም ሰራዊቱ የምስራቅ አማራ ኮር አንድ ስር የሚገኘውን ባለሸርጡ ክፍለ ጦርን ለማጥቃት ለመክበብ ብሎም ይዞታውን ለማስለቀቅ በትላንትናው ዕለት ማለዳ ጀምሮ በሶስት አቅጣጫ ቢሰለፍም አይቀመሲዎቹም የባለሸርጡ ክፍለ ጦር አናብስቶች እያሳደዱም ሲመቷቸው ውለው የማታ ማታ ወደ መነሻ ካምፕም አስገብተውታል ነው የተባለው። በዚህም በብልጽግና በኩል በርካቶች እስከ ወዲያኛው ሲሸኙም ቁጥራቸው በውል አልታወቀ ቁስለኛ ሆነው መመለሳቸውም ተረጋግጧል። በብልጽግና በኩል ከሟቾች መካከል የብልጽግና ኃይል በብቃቱ የሚተማመንበትና ከሌሎች የስናይፐር ተኳሽ የተለየ ክብር ይሰጡ የነበረው የስናይፐር ተኳሽ እንደሚገኝበት ነው የውጊያ መረጃዎች የሚያሳዩት። በመሆኑም በብልጽግና በኩል የደረሰው ሰብአዊ ኪሳራ እንዳለ ሆኖም የፋኖ ኃይሎች የውጊያ ስልታቸውን ከመከላከል ወደ ማጥቃት መቀየሩና በፋኖ በኩል የደረሰ ምንም አይነት ሰብአዊና ቁሳዊ ኪሳራ አለመድረሱን ከግምት ውስጥ ስናስገባ በውጊያው የፋኖ ኃይሎች ያገኙት ውጤት ከፍ ያለ ነው ሲሉም የመረጃ ምንጮች ይገልጻሉ። ይህ የብልጽግና ኃይል በደረሰበት አካባቢ የማህበረሰቡን ቤት በዘፈቀደም እየፈተሸና የተዘጉ በሮችን እየሰበረ የግለሰቦችን ውድ ንብረት በመዝረፍ ሀብሩ እየተባለ በሚጠራው ቀበላይም የፋኖን ምት መቋቋም ሲያቀተው አራት እድሜያቸው ከ75 በላይ የሆኑ የእድሜ ባለጸጋዎችንና አንድ ወጣት በግፍ ረሽነዋል ሲል የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስ ለሚዲ መግቢያችን ገልጿል። ወደ ጎጃም ስናልፍ የብልጽግና ኃይል መውጫ መግቢያም አቷል አልተባለም። ይህ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህርዳር ብርጌድ ጊዮን ሰለሞን ሻለቃ በትላንትናው ዕለት የብልጽግናን ኃይል ወራሜት ቀበሌም ጫጫና አትን ጉሳም ጎጥ ላይ የተለመደውን የሐሰድ ድራማውን ለማሰራትና የአርሶ አደር መሳሪያ ለመሰብሰብ የተለያዩ የማታለያ አጀንዳዎችን በመያዝ የተጓዘውን የብልጽግናን ኃይል በረኞቹ ሰለሞን ሻለቃዎች ተወርውረው በመሄድ የብልጽግናን ኃይል በድሽቃና በብሬን እየደበደቡ በመጣበት እግሮ እግሬ አውጪኝ ብሎ ተቀጥቅጦም እንዲመለስ አድርገውታል ሲሉ የፋኖ ኃይሎች ገልጸዋል። በዚህ ውጊያ ላይ የብልጽግና ኃይል መድፍን ጨምሮ ድሮን ለማንቀሳቀስ የሞከረ ቢሆንም ናጅሬ ግን አልቀመስ ብለውታል። የአካባቢው ማህበረሰብ እንግልቱ በስቶብናል በማለትም ወንዱም ሴቶም በጫካው ከፋኖ ጋር ተሰልፎም ታሪክ ሰርተዋል ሲሉም የአይንማኞች ይገልጻሉ። ይህ በእንዲህ እንዳለም የብልጽግና ኃይል በየቀኖም ፋኖን እየተቀላቀለ ነው። ይህ ፋኖን ጠንካራ በትር መቋቋም ያልቻለው የብልጽግና ኃይል እየፈራረሰ በየቀኖም ፋኖን እየተቀላቀለ ነው። በዛሬው ዕለት ብቻም አስራ ሁለት የብልጽግና ኃይል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን ተቀላቅለዋል። በዚህም መሰረት አራት የአድማ ብተና አባላት የቀኝ አዝማች ስሜነህ ደስታ ብርጌድን ሲቀላቅሎም ሁለቱ ከአዲስ ቅድም ሁለቱ ከትሌሊ በመክዳት ወደ ንስሮቹ ከነሙሉ ትጥቃቸው መቀላቀላቸውን የተነገረው በተመሳሳይ ጌታ ነው። አብይ አይቾም በመርጦ ለማርያም ከተማ በሚሊሻ ታፍሶ ቢጠረነፍም ሳይውል ሳያድር መከላከያውን በከዘራ በማለት ሙሉ ትጥቁን ይዞ አባይ ሸለቆ ብርጌድን ተቀላቅለዋል። በተጨማሪም አራት የብልጽግና ኃይል ከመከላከያና ከአድማ ብተና ወደ አፋባሃ በጎጃም ቀጠና ኮሮኔል ታደሰ ሙሉነ ብርጌድ ተቀላቅለዋል። አሁን በቀጥታ ከሰሞኑም እጅግ ድንቅ መረጃዎች እየወጡበት ካለው የጎንደር ግንባር

በማዕከላዊ ጎንደር እንፍራንዝ አቅራቢያ በተፈጸመ ሽምቅ ጥቃት አንድ ፓትሮል ሙሉ ወታደር ከነተሽከርካሪው መውደሙ ተሰምቷል። በአፋ ባህ በጎንደር ቀጠና ዳግማዊ ቴድሮስ አንደኛ ኮርሰር በሻለቃም አዘዝ የሚመራው የፋኖ ኃይል በማዕከላዊ ጎንደር እንፍራንዝ አቅራቢያ በትላንትና ሁለት ከቀኑ ዘጠኝ ሰዓት ተኩል ላይ በፈጸመው ድፈጣ ጥቃት አንድ ሙሉ ፓትሮል የአገዛዙ ወታደር ከነተሽከርካሪው ዶጋምድ ስለመደረጎም ሚዲያችን ከአፋ ባህ ጎንደር ቀጠና ህዝብ ግንኙነት መምሪያም ያገኘው መረጃም ያመላክታል። ይህ በእንዲህ እንዳለም ከፍተኛ ድል እየተገኘበት ያለው አውደ ውጊያ በቋራና አባይ ዳር እንዲሁም ቀዝቀዝ መካከል አሁንም አምስተኛ ቀኑን ይዞ እንደቀጠለ ነው ሲሉ የፋኖ ኃይሎች አስታወቁ። ባለፉት አራት ቀናት ከፍተኛ ድልንም አግኝተናል ሲሎም የአፋ ባሃ በጎንደር ቀጠናም አሳውቀዋል። ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሙትና ቁስለኛ ሆኗል። አንድ ብዙ 23 ተመትተውም ከጥቅም ውጭ ሆኗል። ዘጠኝ የአገዛዙ ወታደሮች ከፍተኛ አመራሮች እስከ ወዲያኛው ተሸኝተዋል። ማለትም አምስት የመቶ አለቃ ማድረግ ያላቸው ሶስት ሻምበልና አንድ ዘመቻ መሪ ሲሆኑም በሚገርም ሁኔታ አብዛኛውን አስክሬን ማንሳት አለመቻላቸው ሌላኛው የአገዛዙ ሰራዊት የመድከምና የመሸነፍ ጣረ ሞት ላይ መሆኑን ማሳያ ነው ሲሉም የአይንማኞች ይናገራሉ። በአጠቃላይ በዚህ ትንቅንቅ በበዛበት መደበኛም አውደ ውጊያም የአገዛዙ ሰራዊት በቀጠና ያለው የሚለውን ሰራዊት ከባድ መሳሪያዎችን እንዲሁም የሰማይ ድሮን መጠቀም ቢችልም በውጊያ ስልት የተካኑት የአማራ የቁርጥ ቀን ልጆች ሆኑት የፋኖን በትር በፍጹም መቋቋም አልቻለም። ይልቁንስ የአገዛዙ ሰራዊት የመዋጋት ስነ ልቦናው ከእለት እለት አሽቆልቁሏል። የሚይዘው የሚጨብጠው ጠፍቶታል፣ እየተንቀሸቀሸም ይገኛል ሲሎም የመረጃ ምንጮች ይገልጻሉ። ታዲያ ከዚህ ጋር በተያዘም የአፋባሃ በጎንደር የአምስተኛ ኮር የህዝብ ግንኙነት ሲሆነው ፋኖ አብነት ሞላም በጎንደር እየተደረገ ስላለ ውጊያናም እየተካሄዱ ስላሉ ሁነቶች ማብራሪያ ሰጥቷል። አድምጠነው እንመለስ። እኛ ስለሆንክ ስምህን ለተመልካቾች አስተዋውቀ። ሰሞኑን በቀጠናችሁ እየተደረገ ያለው ተጋድሎ ምን እንደሚመስል ግለጸልን። እሺ አመሰግናለሁ። መመርፋን ነው አብነት ሙላ ባላለሁ የዳግማዊ ቴዎድሮስ አምስተኛ ኮር የህዝብ ግንኙነት ኃላፊ ነኝ። እንደሚታወቀው ሰሞኑን የአማራ ፋኖ ብሔራዊ ሀይል ጎንደር ከተና የዳግማዊ ቴዎድሮስ የዳግማዊ ቴዎድሮስ አምስተኛ ኮር በተደጋጋሚ ድል እየተቀዳጀ ቆይቶ አለኝ እንደሚታወቀው በትላንትናው ዕለት ሰኔ አራት ቀን ሁለት ሺ አስራ ሰባት አመተ ምህረት ከአዲስ ዘመን የተነሳ የጠላት ሀይል ማለትም በጠላት አጠራር ጥምር ሀይል ብሎ የሚጠራው ሀይል ማለት ነው አድማበትን ሚሊሻ መከላከያ በጋራ በመሆን ወደ ሚካኤል ደብር አቅጣጫ መንቀሳቀስ ጀምሯል። የተንቀሳቀሰውም ሶስት ለአራት ክሬዲቱ ስምንት ሰዓት ጀምሮ ነው። ወደ ሚካኤል ደብር አቅጣጫ የተንቀሳቀሰው በሶስት አቅጣጫ ነው የተንቀሳቀሰው ከአዲስ ዘመን አስታ ተብሎ በሚጠራው ቀጠናና ከአዲስ ዘመን አርኖ ጋርኖ ወደ ሚካኤል ደብር አቅጣጫ በሚወስደው አውራ ጎዳናና እንዲሁም ደግሞ ከአዲስ ዘመን መነሻውን አድርጎ ፍራዝ ተብሎ በሚጠራው ከተማ ማክሰኝት አልፎ ጥቁም በሚባለው አካባቢ ነው የተንቀሳቀሰው በሶስት አቅጣጫ። በዚህም ሲንቀሳቀስ ብዙ ሀያ ሶስት የሚባለው ቡድን መሳሪያ በመያዝ የተንቀሳቀሰው። እንግዲህ እንደሚታወቀው የጠላት ኃይል በሶስት አቅጣጫዎች ተንቀሳቅሷል። በዚህ ሶስት አቅጣጫዎች ሲንቀሳቀስም የወገን ኃይል ከወገን ማለትም ትግሉን ከሚደግፉ አካላት መረጃዎችን እንዲደርሰን ሆኗል። መረጃዎች ወደኛ አቅጣጫ ማለትም ወደ ዳግማዊ ቴዎድሮስ ምስተኛ ኮር መረጃው በመድረሱ ቀድመን ጥላት የሚመጣባቸውን አቅጣጫዎች በመዝጋት የጠላትን ኃይል ድባቅ መምታት ተችሏል። በተለይም ደግሞ ከአስታ ወደ ሚካኤል ደብር ተንቀሳቀሰውን የጠላ የጠላት ኃይልና ከአርኖ ጋር ነው ወደ ሚካኤል ደብር ተንቀሳቀሰውን የጠላት ኃይል ወደ ሚካኤል ደብር እንዳይገባ ከፍተኛ ውጊያ ተደርጓል። በተለይ በተለይ ደግሞ ከአርኖ ጋር ነው ወደ ሚካኤል ደብር ጅራት ተብሎ በሚጠራው ስትራቴጂካዊ ቦታ ተንቀሳቀሰው ጠራት ቀጥ ቁጣት ተቀጥቶ ያን ቀጠና ወደኋላ ኋላ በማፈቅፈቅ በእንፍራዝ ማክሰኝት አድርጎ በተለምዶ ስሙ ደጉማ ተብሎ በሚጠራው አካባቢ ወደ ሚካኤል ልግባ ወደ ሚካኤል ደብር ለመግባት ሞክሯል። ነገር ግን በአናብስቶቹ የዳግማዊ ቴዎድሮስ ኮር አናብስቶች አማካኝነት ወደ መጣበት እንዲመለስ ተደርጓል። በሌላ በኩል ደግሞ ከአስታ ወደ ሚካኤል ደብር ለመግባት የተንቀሳቀሰው ጠላት ጫማቅ ተብሎ በሚጠራው የገጠር ቀብሌ ላይ ከፍተኛ ምት ተመትቶ አብዛኛው ሰራዊቱ ሙትና ቁስለኛ ሆኖ እዛው ላይ እንዳይንቀሳቀስ ነው የተደረገው። እዛ ቦታ ላይ በተለይ ጨማቅ ተብሎ የሚጠራው ቦታ ላይ ከፍተኛ የወገን ኃይል ትጋር ነው ያደረገበት። በኮሩ ያሉ አምስት ክፍለ ጦሮች ማለትም መብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ጎንደሬ በጋሻው ክፍለ ጦር፣ ፋናይ ወቤ ክፍለ ጦሮ እና ዙዛምባ ንጉሶ ክፍለ ጦሮች ናቸው እንግዲህ ከፍተኛ ተጋድሎ ያደረጉት ነገራችን ላይ ክፍለ ጦሩ በስሩ ሰባት ክፍለ ጦሮችን ነው ያሉት። ነገር ግን ኬል ደብር አካባቢ እና በቀጠናው እየተንቀሳቀሱ ያሉት በትላንትናው እና በዛሬው ተከራሩ ላይ እዚህ አምስቱ ክፍለ ጦሮች ናቸው። ውጊያውንም በበላይነት ያካሄዱት እነዚህ ክፍለ ጦሮች ናቸው ማለት ነው። ስለዚህ ከፍተኛ ተጋድሎ የተደረገበት ጨመቅ ተብሎ የሚጠራው የገጠር ቀበሬ ነው። እዛ የገጠር ቀበሬ ላይ የወገን ጦር ከፍተኛ የምናበር ከፍተኛ አንድነት የታየበት በተቃራኒው ደግሞ የጠላት ጦር አንገት የደፋበት ከአመራሩ ጀምሮ እስከ ነፍስ ወከፍ ተዋጊዎች ጭምር ከፍተኛ መስዋዕትነት የከፈሉበት ቀጠና ነው። በዛ ቀጠና ላይም የጠላት ኃይል ሙትና ቁስለኛውን ከአርሶ አደሮች ቤት በማስቀመጥ የፈረጠጠ ሲሆን እዛ ውጭ ማቀ የሚባለው አካባቢ ላይ ከፍተኛ ኩምብል የሚባል ከፍተኛ ስትራቴጂካዊ ቦታ በመውጣት የቡድን መሳሪያ በመተኮስ የቆሰለበትንና አስከሬኑን ለመከላከል ጥረት አድርጓል። ነገር ግን ያ መከላከልና ከፍተኛ የሆነ የድሽካ እሩምታ መጠቀም የራሱን ወገን እንዲያድን አላስቻለውም። በተቃራኒው አናበስቶቹ የዳግማዊ ቴዎድሮስ ኮራ ታጋዮች የበላይነትን እንዲቀዳጁ ያደረጋቸዋል። አመሰግናለሁ ለሰጠኸኝ መረጃ መምህር። አሁን ላይ ውጊያው ጋብ ብሏል። እንደው ደግሞ ብልጽግና ሁልጊዜም ሲሸነፍ ንጹሀንን ይጎዳልና መረጃው ደርሷቸው ይሆን በንጹሀን ላይ የደረሰ ጉዳት አለ? እንደሚታወቀው እንግዲህ በሁሉም የአማራ አካባቢዎች በሚባል ደረጃ ይህ የጠላት ኃይል በወገን አናብስቶቹ ከፍተኛ ምት ሲደርስበት የበቀር በትሩን የሚያሳርፈው በንጹሀን ወገኖቻችን ላይ ነው። ትናንትም ቅድም እንደገለጽኩልሽ ጫማቅ በሚባለው ቀጠና ላይ ከፍተኛ ምትን እንደማስተናገዱ መጠን በኢትዮጵያ ሰዓት አቆጣጠር ከአስራ አንድ ሰዓት ተኩል እስከ አስራ ሁለት ሰዓት ገደማ ቁስለኛውንም የሞተውንም እየሰበሰበ ቦታ እያስያዘ ነበር እና ከፍተኛ ቁጥር ስለ ከፍተኛ ቁጥር የሆነ ኃይሉም ሙት ስለሆነበት በዛ ተበሳጭቶ ሁለት ንጹሀንን የበቀለ እርምጃ ወስዷ ከነዚህም ከተወሰዱት መካከል ለጊዜው ስማቸው ያልተገለጹ በእድሜያቸው የጠና አዛውንት በዛን ሰዓት ላይ የእርሻ ተግባራቸውን ሲያከናውኑ የነበሩ አዛውንትና እድሜዋ ከአስራ አምስት ከአስራ ስምንት አመተ ምረት የነበረች አንዲት ወጣትን በበቀል እርምጃ እንዲገደሉ አድርገዋለኝ። እንግዲህ ይህ የበቀል እርምጃ አሁን ብቻ የተጀመረ አይደለም። ተለይተለይ የፋኖ ትግል ከተጀመረ ጊዜ ጀምሮ ከፍተኛ ጥቃትና ከፍተኛ የሆነ እርምጃ በሚወሰድባቸው ሰዓት ላይ ንጹሐን ላይ የበቀል እርምጃ፣ የማሰቃየት፣ የመግደል የአማራ ማህበረሰብ የማያደርገውን የማይፈጽመውን ተግባራት ሲፈጽሙበት ቆይተዋል። አሁንም እሱን ነው እያደረጉ ያሉት። አመሰግናለሁ። ሌሎች ተጨማሪ መረጃዎችስ አሉ? ውጊያውን ሲመራ የነበረ ማራፋኖ ብሔራዊ ሀይል በጎንደር ቀጠና የመብረቅ ክፍለ ጦር ዘመቻ ዘርፍ ኃላፊ የነበረ ውጊያውን ፊት ለፊት ሲመራ የነበረ ጓዳችን እናተናል። ይህ ጓዳችን አምሳሉ ጋሻው ወይም አድዋ ይባላል። ፊት ለፊት የማራፋኖ ብሔራዊ ሀይል ጎንደር ቀጠና የመብረቅ ክፍለ ጦር የዘመቻ ዘርፍ ኃላፊ ነው። ውጊያውን ፊት ለፊት ሲመራ የነበረ ከዚህ በፊትም በርካታ ጀብዶችን የፈጸመ ዲሽቃ ተኳሻችን የነበረ ነገር ግን በአሁኑ ሰዓት የአማራ ፋኖ ብሔራዊ ሀይል የጎንደር ቀጠና የመብረክ የዘመቻ ዘርፍ ኃላፊ የነበረ ነው ጓዳችን። ከበለሳ እስከ ደንቢያ፣ ከብናት እስከ አምባጊዮርጊስ ወደብዬ ድረስ ጠላት የመሰከረለት ወገንም ብቻ ሳይሆን ጠላት ጀግንነቱን የመሰከረለት ጓዳችን ነበር። ይህ ጓዳችን እንግዲህ ፊት ለፊት ጠላትን አንገት በማስደፋት ጠላትን በማንበርከክ የጀግና ሞት ሞቷለኝ። እንግዲህ በትላንትናው እለት ይህ ጓዳችን የሚካኤል ደብር ሕዝብና የአካባቢው ማህበረሰብ፣ የክፍለ ጦር አመራሮችና አባላት እንዲሁም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የአማራ ፋኖ አንድ መቶ ጎንደር ስርዓት አስፈጻሚዎች በተገኙበት በሚካኤል ደብር በሚካኤል ቤተ ክርስቲያን የቅብር ስነ ስርዓቱ ተፈጽሟል። እንግዲህ በትግሉ ላይ ያሉ የተለያዩ ክፍለ ጦሮች አመራሮችና አባላት፣ እሱን የሚያውቁት የትግላችን ደጋፊዎች፣ ማህበረሰብ ክፍሎች የጓዳችንን አምሳሉ ጋሻውን ወይም አድዋን ዓላማ እንደሚያስቀጥሉ አልገብተውን ገብተው ሁሉም የማህበረሰባችንን ክፍል ከጎናችን እንደሆነ እንደ አጠቃላይ ከአማራ ፋኖ ብሔራዊ ሀይል ጎን እንደሆነ ማረጋገጥ ችለናል። ያለው መረጃ ይኸው ናወጣል። በጣም አዝናለው። መምህር ትግሉ በመስዋዕትነት የታጀበ ነው። ውድ ህይወታቸውን የሚከፍሉልን ፋኖዎች በየቀኑ አሉ። በዚህ አጋጣሚ ሁሉም ለትግሉ እንዲነሳ ማስተላለፍ የምትፈልገው መልእክት አለ? አመሰግናለሁ እንግዲህ እንደሚታወቀው ፋኖ ትግል የህልውና ትግል ነው። የአማራ ህዝብ በሁለንተናዊ መንገድ የህልውና አደጋ ተደቅኖበታል። ይህን የህልውና አደጋ እስከ ወዲያኛው ለመቀልበስ ሁሉም የአማራ ህዝብ በትግሉ ላይ መሳተፍ እንዳለበት አምናለሁ። የአማራ ህዝብ ብቻም ሳይሆን የአማራ ህዝብን የአማራ ህዝብን የሚደግፉ ከአማራ ህዝብ ጋር አብረው የኖሩ እንዲሁም ከአማራ ህዝብ ጋር አብረው እስከ ወዲያኛው መኖር የሚፈልጉ ወዳጆቻችን ትግሉን መደገፍ፣ ትግሉን መቀላቀል፣ ትግሉን በሁለንተናዊ መንገድ ተሻጋሪ እንዲሆን መደገፍ መቻል አለባቸው ብዬ አስባለሁ። እንግዲህ እንደሚታወቀው በትግላችን ላይ በርካታ ደንጋራዎች ከውስጥም ከውጭም ተደቅነውብናል። እነዚህም ደንጋራዎች ግን ማሸነፍ የምንችለው እንደ አማራ በአንድ መቆም ስንችልና ከአማራ ማህበረሰብ ውጭም የአማራ ወዳጆች ኢትዮጵያውያን ሲደግፉን ነው እና የአማራ ሕዝብ ከጥላት ወግነህ የምትፋለመን አድማበትን በመከላከያ ውስጥም ያላችሁ የአማራ ተወላጆች የፖሊስ አባላት፣ ሌሻዎች ወደ ትግላችን ማለትም ወደ አማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሊሆን ይችላል፣ በወሎ ቀጠና ሊሆን ይችላል፣ በሸዋ ቀጠና ሊሆን ይችላል፣ እንዲሁም በጎጃም ቀጠና ሊሆን ይችላል፣ እየተቀላቀላችሁ ከትግላችን አብራክ ውስጥ እንድትቀላቀለው ጥሬን እያስተላለፍኩ፣ በተለይ በተለይ አሁን ያለንበት ወቅት የክረምት ወቅት ነው እና ይህ ወቅት ለትግላችን በጣም አመች ነው። በአራቱም ግዛቶች የምትኖሩ ወይም ትግላችሁን እያካሄዳችሁ አላችሁ የፋኖ አባላት ይህን ወቅት መጠቀም ይኖርብናል። ይህን ወቅት የተለያዩ እቅዶችን በማቀድ ትግላችን ማካሄድ ይኖርብናል። ማለት ነው የምንፈልገው። ትግላችን በሁለት እግሩ ወደ መቆም ደረጃ እየተሸጋገረ መሆኑን እናውቃችሁ ከጎናችን እንድትቆሙ ለማለት እፈልጋለሁ። ከዚህ በተጨማሪ በትግላችን ላይ በተለያዩ ጎራ እንድንሰለፍ፣ እርስ በርሳችን እንዳንግባባ፣ እርስ በርሳችን ከመደጋገፍ ይልቅ በተቃርኖ ላይ እንድትቆም የምታደርጉን የአማራ ተወላጅ ወንድሞቻችን እህቶቻችን፣ እሱን ትረታችሁ በአንድነት እንድንቆም በተደጋግፎ አብረን እንድንጓዝ የሚያደርጉ አጀንዳዎችን እንድትቀርጹልንና እንድታወያዩን ማለት እፈልጋለሁ። እንግዲህ ለጊዜው ያለ መረጃ ይህ ነው። አመሰግናለሁ። በጣም አመሰግናለሁ ለሰጠኸኝ መረጃ። በሌሎች መረጃዎች ሌላ ጊዜ እንገናኛለን። ከልብ አመሰግናለሁ። እሺ፣ አመሰግናለሁ። ተመልካቾቻችን በፍሪ ፕሬስ ቻናል በፋኖ 24 ዝግጅታችን በጎንደር ቀጠና ሲካሄድ የሰነበተውን ተጋድሎ አስመልክተን ያደረግነው ቆይታ ይህን ይመስላል።